ትናንትና ጭረሽ ከሙሉ ተገኛቻች ምንም ነገር። እኔ እኮ እንዴት መጣችሁ ብያለሁ፣ አጋራች እኛ ያለሽበት ነገር ሳያስበን ወጣ። ትናንትና ብትጀምር አንቺ የመሰደባችን ምክንያት ምንም አንቺ ነሽ አይደል? የሆነ ነገር ስትሆኚ ስልክ ማሳት ነበረብሽ። ነገር ስትሆኚ እኛ ማወቅ አለብን። ከመሬት ተነስተሽ ስልክሽን አትፈተሽ። አንዴ ስም ነገሮችን ማለት ነው፣ ክያም ብሩክም ሲቀጥል ደግሞ አንቺ እቤት ድረስ። አረ ምን ጉድ ናቸው? ግን ክያ ነው ማነው የሚባለው? እውነት እናንተ ወንድ ናቸው፣ ግን ለራሳቸው ጥቅም እውነት፣ ለመጽሔፍ ብላቸው አይደለም፣ ለራሳቸው ጥቅም ጥቅመኛ ሁላ ወይስ ድራማ ነው የምትሰሩ? ነጽ ባክሽ ነይ ነይ ወደ አዲስ አበባ ሄሩታን ጥፍ የምትቀምሽ ከሆነ ነይ። እንዴ እስከ ዛሬ ተደብቃ ቁጭ ብላ አሁን ልጆቹ ወደ ትዳር ከገቡ በኋላ ሞ በጥበጥ ለምን አስፈለጉ? ይገረሚ። ይህ ነገር ነው ሁለቱ ወንዶች ለራሳቸው ጥቅም ነው ሁለን ለመናገር ማለት ነው። አረ በጣም ነው የምትደብሩ። ሽም ነው የእውነት ድራማ ይስምን ቤተሰብ ብዱቅ ከሆነ ቤተሰብ ጭቅጭቅ በቃ እንደቀጠለ ነው። እውነት ለመናገር አሁን ላይ ሩታ በጣም አዛዝናኛለች። ምንም የተደማመጠ አይደሉም ሁለቱም፣ ማለት ለአቤል እየሰሙ አይደለም። እንግዲህ እግዚአብሔር ወርዳቸው ብቻ፣ ምን ይባላል። እውነት ነጺ፣ ግን ይህ ስራሽን እስከ ዛሬ ተደብቀሽ ቆይተሽ ልጆች ወደ ትዳር ከገቡ በኋላ እንደዚህ ስታደርግ አይደብርሽም? ለሰው ህይወት ትንሽ አታስቢ? ልጆቹን ይሄ ጣጣ ውስጥ አስገባሽ። የስራሽንስጥሽ፣ ሌላ ምን ይልሻለሁ? የምር እኔ ሩታ ያዛዘነች ናት። እውነት ለመናገር ማለት ሁለቱ እየተደማመጡ አይደሉም። እውነት አርምሽም ሄዳለሁ እያለ ነው። ሩታ አንቺን ተከትዬ ሄዳለሁ በምኑም በምኑ ሄዳለሁ። ይሄ ነገር ቆጭ ብለን ነገሮችን ቆጭ ብለን ካልፈታ እኔም ሄዳለሁ። ስለዚህ እኔም ነጽም ማግኘት ፈልጋለሁ እያለች ነው። እንግዲህ ብቻ ከባድ ነው። ለምን እዚህ ጋር አርብሽን ምለዋል ማድአና ለምን ከሷ ጋር አልተገናኘውም እያለ ነው። እንግዲህ ሩታም አላምንህም እኔ አላቅም ብቻ ቤተሰብ የምር በጣም እንጃ። ሩታና አርብሽን ለመለየት ብዙ ሰው ይጠራል። ግን እነሱ ሶስተኛ አራተኛ ሰው ካስገቡ በጣም ከባድ ነው። በአሁኑ ሰዓት ላይ እስከ ዛሬ ተደብቃ ዛሬ ወጣ። ይህን ሰውን ትዳር ለመበጥበጥ በዚህ ልክ የተነሳችበት ምክንያት የሰው ወሬ ሰምታ ከመጣች በጣም ነው የሚደብረውን ለመናገር ማለት ነው። እና ይህ ቆየ ታሪክ ነው ፈቃሪዎች፣ ከእሷ ጋር ካልተገናኘው እኔ እንጃ ብቻ። ግራ ያጋባ ቤተሰብ በጣም ማለት ነው እና አርሽ ደግሞ አላደረኩም፣ አልተገናኘሁም። አንቺ ለምን እኔን ትጠረጥረኛለሽ? እኔ ሄዳለው ብዙ ስራ አለብኝ፣ እሱ መጨረስ አለብኝ። በቃ ሁለቱም የተጨቃጨቁ ሮታ፣ እንደዛ ብቻ ከባድ ነው። ቤተሰብ በዚህ ሰዓት ሩታ ወርጉዝናት ሆነ ለመናገር እኔ የራሷን ብትጠብቅ ጥሩ ነው። ከጭቅጭቁ ሁሉ ወጥቶ ሮታ፣ ከጭቅጭቅም ወታ፣ እሱም እንደዛ ነገሮቹን ቁጭ ብሎ አቤል እንግዲህ ወጥቷል። ነገሮቹን ቁጭ ብላችሁ አውርታችሁ ፍቱ። ሶስተኛ ሰው አታስገቡ። እናንተ ሁለታችሁ ቁጭ ብላችሁ ሙራት አለባችሁ አውርታችሁ ማፈታት አለባችሁ። ሶስተኛ ሰው አታስገቡ። ትክክል ነው ትክክል ነው ያለ ከቤት ከወጣችሁ የበለጠ ነገሮቹ ይሰፋሉና ለመናገር ሩታ ደግሞ ቤትሽን ትተሽ እንዳትወጪ። የፈለገ ነገር ቢሆን ትዳርሽን አት በትኝ ነው ምልሽ ለጠላቶችሽ በራ አትክፈች። የፈለገ ነገር ቢሆን ማለት ነው እና እናንቴን ሩተና አርብሽን ለመለያየት በጣም ብዙ ሰው የሚቀና አለ የሚጠራው አለ። ለነሱ ደስታ ብላችሁ በማላችሁ በትዳራችሁ ክፍተት በታስገቡ። መልካም ነው ሩቴ ስወሬ አት ስሚ በቃ ባልሽ የምልሽን ነገር አዳምጪ። ይህ ነገር እውነት ከሆነ እውነት ነጺ ከአርብሽ ጋር ከተገናኘች ከሆነ በቃ አውጪ አሳይ፣ በቃ ለባልሽ እንኳን ሚዲያ ንተይና ለባልሽ አሳይ። በቃ ነገሮቹን ፊቱ እውነት ጭቅጭቅ፣ እስከ መች ነው ላይ ራሳቸው አስቡ እስኪ። ለልጆች ገና ልጅ ገና ወድ ውስጥ ነው ያለው፣ ለሱ አስቡ። በተለይ ይሄ ሩታ ወደ ላይ እያላት ነው፣ እነን ለመናገር ወደ ኩሽና የሮጠች ነበር። በጣም ነው ያዛዘነች ሆነን ለመናገር። ስለዚህ ሁለቱም እንግዲህ ሩታም ሻንጣውን ልብሷን አዘጋጅታለች። እሱም እንደዛ ሩታ ሄዳለ ስል እሱም እንግዲህ ሻንጣው ከእጁ አንስቶ እንግዲህ መኝታ ክፍል አርብሽም ቀርቷል። ነገሩን ቁጭ ብለን እናወራለን፣ አውርተን ከጨረስን በኋላ ሄዳሉ እያለ ነው። እኔ እንጃ ሩታ ካልፈቀደች ነገሩ እኮ ቢቀራም ችግር የለው። እሱም ደግሞ ይህን ነገር ካከለከልሽ ሁለተኛ ይህ ነገር አላደርጉም ያለ ነው እንግዲህ። እንዴት ነው ይህ ነገር? ቤተሰብ ግራኩ ያጋባል። ብቻ እኔ አላውቅም። ቤተሰብ ግራ ነው የሚያጋባው። ፈጣሪ እርዳቸው። ግን ሶስተኛ አራተኛ ሰው ባታስገቡ፣ የበለጠ ሶስተኛ ሰው ካገባ የበለጠ ነገሩ ይባላሻል። ሩታዬ ከቤትሽ እንዳትወጪ። ጥሩ ከቤትሽን ባትወጪ ጥሩ ነው ብዬ አስባለሁ። ቤትሽን ያዥ፣ የሰው ወሬ አትስሚ። የፈለጉን ነገር ሊጉልሽ ይችላሉ። እውነት ነው ብለሽ የማንኛው ወሬ ባታዳምጪ፣ ትዳርሽን ብትማሪ የመረጠ የመል አይ ጉድ ጠፎብ የበለጠ ጥሩ ነው ብዬ አስባለሁ። እና ራስሽን ጠብቂ፣ የሰው ወሬ አትስሚ። ከቤትሽ እንዳትወጪ ማንን እንደ ራስሽ ቤት። ስለዚህ ራስሽን ጠብቂ፣ የማንም ወሬ ባሰሚ መልካም ነው። ተቁል ሁለታቸውን ቁጭ ብላችሁ ፊቱ ሶስተኛ ሰው አያስፈልገውም እና ብቻ ከባድ ነው። ቤተሰብ ግራ ያጋባሉ። ነገሩ ሁሉ ሲታዩ ግራ ያጋባሉ። አርብሽ ግን ለምን በዚህ ልክ ለምን እንደሚናደድ አላውቅም። ሩታ እኮ ተረጋጋ። ከተረጋጋ በኋላ ነገሮቹን አሳያለሁ። አንቴ ካልተረጋገን እኔ ምንም ነገር ልነግር አልችልም። እሱም ደግሞ አረቢያ በጣም ከባድ ነው። ብቻ አላውቅም በእውነት ቤተሰብ ግራ ያጋባል። ብቻ ሩታ ባክሽ ራስሽን ጠብቅ። ራስሽን አትጉጂ። ከጭቅጭቅ ውጡ። ጠላታቸው አታስደስቱም። ብዙ ሰው ለእናንተ የሚያስባል። ለእነሱ ታጨነቁ። ራሽን ጠብቂ። ርጉዝነሽ ራስሽን የምትጠብቅበት ሰዓት ነው። ስለዚህ ነገሮችን ቁጭ ብላችሁ ብትፈቱ መልካም ነው እና ገና ብዙ ነገር ይኖራል ብዬ አስባለሁ። ነፂ ግን ፈጣሪ የስራሽን ስጠሽ። የሰውን ትዳር በጥብጠሽ አንቺ ደስተኛ ትሆናለሽ በዚህ ልክ እስከ ዛሬ ከርመሽ ቆይተሽ ሮታና አሪዎች ሲሰሩ ብዙ ነገር አንድ ላይ ሲያደርጉ የት ነበርሽ? ዛሬ መጥተሽ እንደዚህ ነው እንደዚህ ነው ብለሽ ስትመጭ አይደብርሽም? ትንሽ የሚባል ነገር የለሽም። አረ በጣም ነው የምታስጠይ፣ የምር በጣም ነው የምታናድደው ልጅቷ ማለት ነው። በመልካም ነገር ብትመጭ ምን አለ? ምስጢርሽን አውጥተሽ አውጥተሽ እኮ ለሚዲያ ራስሽን ሰጣሽ እንጂ ምንም እኮ አሪዎች ምንም ነገር የለም አንድ ልጅ ነው። ግን ራስሽን ብታስከብር ጥሩ ነው። የሰውን ትዳር በጥብጠሽ አንችም እንደምታገኝ በፈጣሪ ስም ሲያናድድ እግዚአብሔርን ሰው እንዶ ውሽ ተመስገን፣ ወደ ትዳራቸው ገቡ ሩጣ ረገዘች ብለን ደስታ ሳንጨርስ አንቺ ሌላን ጣጣ ይዘሽ ትመጣለሽ። እንዲ ያደብርሽም በማን ምክር ይዘሽ ነገሩን ታመጣለሽ? ብሩኬኑ ማን ነው የሚባለው እነሱ ወሬ ሰምተሽ አውጭ ሲባል እነሱ አውጭ ስላሉሽ አንቺ ሁሉም ነገር መውጣት አለብሽ። ሚዲያ ላይ ሚዲያ አንድ የያዘ ነገር እኳ አይለቁ። ራስሽ እኮ ነው ጉድ ምቶኝ እንጂ አርቢሽ ምንም አይሆኑ። በጣም ነው የሚደብረው። ያለፈ ላይፍ አውጥተሽ ለሚዲያ ብታሳይ እናታ ደማ ነው የምራዳለሽ። አሁን ጭራሽ ሌላ ነገር ይዛ መጣች። ጉድ ፈላ። ዛንድሮስ ምን ጉድ ነው ዛንድሮስ። ጉድ በሉ